ለክላይንቶቻችን የምንሰጠው ሰርቪስ እና የምናቀርበው ፕሮዳክት የተሻለ ይሆናል ብለን በማሰብ ነው። አሸዋን የሲስተም ጥቅም ያወኩት አሁን ተሰርቶ ሰልክ ነው። ተወሰነ ማይል ወደ ክላይንት ክላይንቱንም በተወሰነ ደግሞ ርቀት ወደ ሲስተም ወቅተን ሴንትራላይዝድ የሆነ የኢትዮጵያዊ የሚመስል የኢትዮጵያን ካልቸር የሚመስል አሰራር የሚመስል ሲስተም መተግበርና ሁሉም ሰው መጥቶ በሶስትና በሁለት ወራቶች ውስጥ ሲስተም ማድረግ ያው እኛ እንግዲህ እንደ አሸዋ ብዛችሁ ነው። ማያ ጀንበሬ እባላለሁ። የመጣሁት ከኮሊጎ ኮንክሪት ማኒፋክቸሪንግ ነው። እሺ። ቴድሮስ አግላል እባላለሁ ከኮሊጎ ኮንክሪት ማኒፋክቸሪንግ ፒ ኤል ሲ ምክትል ስራ አስኪያጅ። እሺ። ቢኒያም ዘበን እባላለሁ በአሸዋ ቴክኖሎጂ ውስጥ የኢአርፒ ፕሮጀክት ማናጀር ነኝ። ስማርት የኢአርፒ ኮሊጎ ኮንክሪት ጆይንት ቬንቸር እስታብሊሽመንት ነው ኢትዮጵያዊ እና የቻይናዊ ባለሀብቶች አንድ ላይ ያቋቋሙት የኮንክሪት ማኒፋክቸሪንግ ፋብሪካ ነው። ሶ ኮሊጎ ኮንክሪት ብለን ስናቋቁም ድርጅታችን አገራችን ላይ ያለውን ፈጣን የኢንፍራስትራክቸር ዴቨሎፕመንት ለማገዝ እና በዛ ኢንፍራስትራክቸር ዴቨሎፕመንት ላይ የራሳችንን አስተዋጽኦ ለማድረግ ነው ይህን ድርጅት ያቋቋም ነው። ይህን ይዘን ስንመጣ በምን መልኩ ለየት አድርገን ጠንክረን ለክላይንቶቻችን የተሻለ ፕሮዳክት በተሻለ ሰርቪስ እንዴት መስጠት እንችላለን ብለን ስናስብ የቴክኖሎጂ ድጋፍ በጣም ወሳኝነት ሆኖ አግኝተኗል። የኢአርፒ ሲስተም ድርጅታችን ላይ ኢምፕልመንት ብናደርግ የስራችንን ፍጥነት፣ ቅልጥፍና፣ ኳሊቲ እና ለክላይንቶቻችን የምንሰጠው ሰርቪስ እና የምናቀርበው ፕሮዳክት የተሻለ ይሆናል ብለን በማሰብ ነው። ያው እንደሚታወቀው የኛ ድርጅት ትልቅ ኢንቨስትመንት የወጣበት በኢትዮጵያና በቻይና ባለሀብቶች የተቋቋመ ትልቅ ካምፓኒ ነው። ስለዚህ ምንም ሳይጠያይቅ ትልቅ ኢንቨስትመንት እንደ መውጣቱ ትክክለኛው የኢአርፒ ሲስተም መደረግ አለበት በሚል እንደ ማኔጅመንት ከወሰንም በኋላ መጀመሪያ ያደረግነው ነው ምንድነው ብዙ ካምፓኒዎችን ማናገር ነበረም። ካምፓኒዎችን ካናገርም በኋላ ምንድን ያደረግ ነው ዛፕሮፕሪየት የሆነው ካምፓኒ ትክክለኛ ለእኛ ካምፓኒ የድርጅታችን ኔቸር ማኒፋክቸሪንግ ስለሆነ ትንሽ ኮምፕሌክስ ስለሆነ ኔቸሩ ትክክለኛውን ይሰራናል ብለን አሸዋ ቴክኖሎጂን እንደ ማኔጅመንት መርጠናል። ስለዚህ በዛ ሂደት ነው ስራው የተጀመረው። መጀመሪያ ስንመጣ ከማርኬቲንግ ጀምሮ ፕሮዳክታቸው ማርኬቲንግ ቲሙ ሀይሊ ፕሮፌሽናል ናቸው። እኛ እንደሚመስለን ቅድም ተናግሮ ያለው ይሄ ለማስታወቂያ የሚመስል ነገር ነበረ ግን ወይራስ መተን ስናየው ገብተን ስናየው የቃላቸውን ያደረጉት ከዛ በኋላ ኮንትራክት ከተፈራረሙ በኋላ የተመደቡ ሰዎች የእኛን የስራ ኔቸር በመንገር በምንፈልገው መንገድ በምንፈልገው ማለት እኛ ባስቀመጥ ነው እንዲሰራልን ሊያደርጉ ችሏል ማለት ነው። ካጀማመራችን ጀምሮ የአሸዋ ቲም ከኛ ድርጅት ከኮሊጎ ቲም ጋር በጣም ቅርብ የሆነ እና በጣም አክቲቭ የሆነ ግንኙነት ነበረው። ሙሉ ድርጅቱን በአጭር ጊዜ አሸዋ አጥንቶ የሚፈለጉትን ዳታዎች ወስዶ ለእኛ ስፔሲፊክ የሆነ ለእኛ ተብሎ የተባለ ሲስተም ኬተር አድርጎልን ወደ ኢምፕሊሜንቴሽን በአጭር ጊዜ እንድንገባ ረድቶናል። ይሄ ሊሆን የቻለው በአሸዋ ቴክኖሎጂ ውስጥ ባሉ ሃይሊ ስኪል የሆኑ ፕሮፌሽናሎች እና በካምፓኒው ደግሞ ጥሩ ፖዚቲቭ የሆነ ይሄ ወርኪንግ ኢንቫይሮንመንት ያለበት ካምፓኒ በመሆኑ ይህን በዚህ በአጭር ጊዜ ከስኬጁላችን በፊት ሲስተማችንን ደቨሎፕ አድርገው ሊያስረክቡን ችለዋል። እንግዲህ ጆይን ካደረግኩ ጀምሮ ያለፉትን ስምንት ዘጠኝ ወራቶች አካባቢ ከስድስት ኦልሞስት ስድስት አምስት ፕሮጀክቶች አልቀዋል። ዛሬ አንደኛው ሴርሞኒ ነው። የኮሊጎ ማኒፋክቸሪንግ ኮንክሪት ፋብሪካ ፕሮጀክት ኦልሞስት ሙሉ ማለት የምንችለውን የስማርት ኢአርፒ ከኛ ገዝተው ኦልሬዲ እነሱን ኢምፕሊመንት አድርገንላቸው የስድስት ወር ጊዜ ነበረ የገባነው ኮንትራት ግን በሚገርም ሁኔታ ምናልባትም አዲስ ሊሆን ይችላል ኢንዱስትሪው። በሁለት ወር ውስጥ ነበረ ፕሮጀክቱን ማጠናቀቅ የቻልነው። ትልቅ አቺቭመንት ነው አሴ ካምፓኒ ኢንዲቪዥዋሊ፣ ለኔም ለካምፓኒውም፣ እንዲሁም ለክላይንትም በጣም አስገራሚ ነገር ነበረ። አንድ ነገር የማስታውሰው ፕሮግራሙ ገና ስንጀምር ኪኮፍ ሚቲንጋችን ላይ ባለቤቶቹ በጣም ደስፕሬት ነበሩ ፕሮግራሙ ቶሎ እንዲያልቅ ወይም ኢምፕሊሜንቴሽን ፕሮሰሱ ቶሎ እንዲያልቅ፣ እና ትንሽም ሰምሃው ያው ካለው ትሬንድ አንፃር ዳውት ነበራቸው። ፕሮጀክት ይጀመራል በጣም ብዙ የአርፒ ካምፓኒዎች አሉ፣ ይጀመራል ግን አያልቅም ወይም ማለቁንም እንግዲህ አልሰማንም እስካሁን እና በዛ ምክንያት የተወሰነ ጥርጣሬ ነበራቸው። ግን ያው እኛ አሴቲም በሁለት ወር ስንጨርሰው፣ በዚህ የተለየ ሚራክል ነገር የለም። ዊጀስ ፕላን በየወሩ ምን እንደምንሰራ፣ በየሳምንቱ ከዛ ፕላን ስናደርገው በሁለት ወር ውስጥ አለቀ ማለት ነው ፕላኒንጋችን ንን ዊክሊ መንዝሊ ኮሚኒኬሽን ይኖረን ነበረ። ዊክሊ ፕላን ሼር እናደርጋቸው ነበረ። ሶ ያ እነሱ ጋር የነበረው ሪስፖንድ ሌላ ስራ ደርበው የሚሰሩት አይመስሉም ነበር። ለፕሮጀክቱ የተቀጠሩ ነበር የሚመስሉት። በዛ ምክንያት ፕሮጀክቱ በጣም ካሰብነው በላይ ያለቀው ላይክ ዛሬ ልከንላቸው ነገ ዳታ ይልኩልን ነበር። የሚሞላ ነገር ወዲያው ነበረ። ሳይት ያው ሜቶዶሎጂው አለ፣ የኢምፕሊመንቴሽን ሜቶዶሎጂ። ያው እሱን ተከትለን የምንሄደው የሶፍትዌር ዴቨሎፕመንት ኢምፕሊመንቴሽን ሜቶዶሎጂዎች ከሪኳይርመንት ጋዘሪንግ ጀምረን ሳይታቸው ማየት ነበረብን። እንዴት ነው የሚሰሩት? ቢዝነስ ሎጂካቸው ምንድን ነው? ያው ሶፍትዌሩን ብቻ መተግበር አይደለም፣ ማወቅ አለብን እንዴት እንደሚሰራ ወደ እነሱ ሲንክ ማድረግ ስላለብን። የእነሱ ኮንክሪት ፋብሪካ ነበር። ኮንክሪት በባህሪው መቆየት አይችልም፣ እንደ ሌሎች ፕሮዳክቶች ፊኒሽ ፕሮዳክት ብለህ መያዝ የምትችለው ነገር አለም። ስለዚህ ዴሊቨር ኢሚዲትሊ እና ማኒፋክቸሪንግ ብቻውን ብታደረገው አይሆንም፣ ግዴታ ፍሊት ያስፈልጋል። መጫን መላክ አለብ። ያንን እንዴት እናደርገው? ሳይት ሄደን ቪዚት አድርገን ከዛ ሪኳየርመንት ሰርተን ብሉ ፕሪንቱን ካወጣም በኋላ ከስተመር ምንድነው ኔክስትታይም ታይም የሚሆነው ኮንፊግሬሽኑ እንዴት ነው የሚሆነው? ኢምፕሊሜንቴሽኑ እንዴት ነው የሚሆነው? እያንዳንዷ እያንዳንዱ ሞጁል ዴሞ እያሳየ ናቸው። ከስር ከስር ኮመንት እየወሰድን ለን ዴቨሎፕመንት እየገባ ከስተማይዜሽን የሌለውን ደግሞ ወደ ጎላይፍ ትሬኒንግ እየወሰድ ነው ዊዝ ኢን ቱ መንዝ ማድረግ ችለናል። ሶ ፕሮሰሱ እንግዲህ አጠራርጌ ይሄንን ይመስላል። የአሸዋን የኢአርፒ ሲስተም ጥቅም ያወቅኩት አሁን ተሰርቶ ሲያልቅ ነው። ይሄ ባይኖር ኖሮ እንዴት ነበር ልንሰራ የምንችለው? እንደነገርኩ የድርጅታችን ኔቸር በጣም ማኒፋክቸሪንግ ነው። በማን ኢንተርቬንሽን በሰው የሰውንትን ማን ኢንተርቬንሽን ማይቻል ነው ማኑዋሊ መስራት ማችለው ነገር ነው። ስለዚህ ይሄ ባይኖር ኖሮ እንዴት ነበር አድርገን ልንሰራ የምንችለው የሚል ነገር አሁን ካለቀ በኋላ ሲስተሙ ሲያው ለከሄን ነገር ነበር። ስለዚህ ትልቅ ሄዴክ ነው ያልቃለለልን ማለት እኛውን የኛ ካምፓኒ አዲስ ነው ስንጀምርም ላይቭ በኢአርፒ ሲስተም ነው የምንጀምረው። ስለዚህ ምንም የማናል ኢንተርቬንሽን የለብንም። ስለዚህ የዚህ ሲስተሙን ጥቅም ያወቅ ነው ባይኖር ኖሮ ኢአርፒን ካሸዋ ገዝተን ባይሆን ኖሮ እንዴት አድርገን እንደምንወጣው ከባድ ነበረ። ስለዚህ ልነግር አልችልም። እንትኑ ጥሩ ነው። መጀመሪያ ያው ካሸዋ ጋር ስንጀምር የኢአርፒ ሲስተም ዴቨሎፕ እንዲያደርጉልን የኢአርፒ ሲስተም ለድርጅታችን እንዲያዘጋጁልን ነበር አጀማመራችን። ግን ኢአርፒ ሲስተማችን ዴቨሎፕ ከተደረገልን በኋላ አሸዋ ቴክኖሎጂ የኢአርፒ ሲስተም የሚሰራልን ድርጅት ብቻ ሳይሆን የቴክኖሎጂ አጋራችን ብለን እንደ ቴክኖሎጂ ፓርትነራችን አድርገን ወስድነዋል። ለቀጣይም ለሌሎች ስራዎቻችንም የአሸዋ ቴክኖሎጂ ሰርቪሶች እንደምንጠቀም እርግጠኛ ነን። እንደ አሸዋ ያው ሁልጊዜ ከስተማይዝ እያደረግ አትሄድም። እንደ መጀመሪያ ግን ምንድነው ሁሌ የሚደረገው ሪኳየርመንት። አሁን እያደረግን ያለነው ወደ ስታንዳርዳይዜሽን ነው ለመምጣት እየሞከርን ያለ ነው እየሄድን ያለ ነው። ምንድነው ኦልሬዲ አሁን ለማኒፋክቸሪንግ ካምፓኒዎች ኢምፕልመንት አድርገናል። ዊኖሰም ስታንዳርድ ሌሎች ላይም ኮንስትራክሽን ፋብሪካዎች ላይ ለምሳሌ አሁን በኢትዮጵያ ትልቁ ቢ ኦቢኤም የሚባል ኮንስትራክሽን ካምፓኒ ኢጃ የሚባሉ አሉ እና እነዛ ላይ እንዴት ነው የሚሰሩት? እያንዳንዱ ሴክተር ላይ ምንድን ነው የሚሰራው? ማክሲመም ያው ሲስተሙ ስታንዳርድ ነው፣ ኢአርፒ ስታንዳርድ ሲስተም ነው። እያንዳንዱ ዲፓርትመንት አለው፣ ግን ቢዝነስ ሎጂክ ይለያያል። እኛ ሀገር ስትመጣ አንድ አይነት የፕላስቲክ ፋብሪካ ሆነው አንድ አይነት ማኒፋክቸሪንግ ፋብሪካ ሆነው፣ ግን የሚሰሩበት መንገድ ይለያያል። ያንን የሚያደርጉት ሰዎቹ በራሳቸው ስለሚቀርጹት እንዲመቻቸው በማኑዋል ስለሚያደርጉት ነው። የእኛ ኃላፊነትና አሁን እኛ እንደ ቀጣይ ስቴጅ ይዘ ነው ያለነው ነገር አንድ ስታንዳርድ ማውጣት ነው። ማኒፋክቸሪንግ ሲባል ከሁሉም ማሰባስበን መኖር ያለበት ከትም የሆነውን ፕሮሰስ ከታርገን መኖር ያለበትን ነገር አዘጋጅተን አንድ ስታንዳርድ ማውጣት እና ማዘጋጀት ማኒፋክቸሪንግ ሲባል ሄዶ የሚተገበር ልክ እንደ ሶፍትዌር አሴ ሰርቪስ ሳስ አይነት ነገር ሌላ ፕላስቲክ ፋብሪካ ሲባል ፕላስቲክ ኮንስትራክሽን ፋብሪካ ሲባል ኮንስትራክሽን አይነት ስታንዳርድ ወደ ማዘጋጀት ነው አሁን እየሄድን ያለ ነው። ያ ሲሆን ፕሮጀክት ዲላይ አያደርግም። ቢኮዝ አሁን ዲላይ የሚያደርግበት አንደኛው ምክንያት ከሪኳየርመንት ጋር ዘር አድርገህ የነሱን ስራ ሲስተሙ ላይ ለመተግበር ስትሞክር ነው። ኦቨር ከስተማይዜሽን ስትሰራ ዲላይ ያደርጋል። ቢኮዝ ስታንዳርዱ የሚመልሰው አለ፣ ግን ክላይንት እኔ ይህንን አልፈልግም ይህንን ነው የምፈልገው ቢልህ ያንን ኖ አይ እዚህ ጋር ስታንዳርድ መኖር አለበት እንዲቢሆን ያግዛቸዋል ሳትል ዝም ብለህ እሱን የምተገብረው ከሆነ ረጅም ይሆናል። ሲጠቀሙበትም በጎች ይኖራሉ፣ ኢረሮች ይኖራሉ፣ ፍራስትሬት ያደርጋቸዋል። ቢኮዝ ማኑዋሉ ነው የደገም ከኦልሬዲ ሲስተም ላይ እንጂ ምንም የኢምፕሮቭ ያደርከው ነገር የለም። እኛ እንዳሸዋ እሱ ሳይሆን ስራችን አትሊስት ሲስተሙን ስታንዳርዱን በተወሰነ ማይል ወደ ክላይንት ክላይንቱንም በተወሰነ ደግሞ ርቀት ወደ ሲስተሙ አምጥተን ሴንትራላይዝድ የሆነ የኢትዮጵያዊ የሚመስል የኢትዮጵያን ካልቸር የሚመስል አሰራር የሚመስል ሲስተም መተግበርና ሁሉም ሰው መጥቶ በሶስትና በሁለት ወራቶች ውስጥ ሲስተሙን ኢምፕልመንት ማድረግ ዳት የፈርስት ፌዝ ሰከንድ ፌዙ ደግሞ ሶፍትዌሩን ስለሰጠው ብቻ ካስተመር አይጠቀምም። ግዴታ ቼንጅ ማኔጅመንት ያስፈልጋል። የሆነ ሎንግ ተርም የሆነ ስራ በመስራት ካምፓኒዎቹ ሰስቴን እያደረጉ የአንድ ወር እና የሁለት ወር ስልጠና ሰተኸው ኮንፈርተብል ሆኖ አይጠቀምም። ቢኮዝ ያንን ለማስቀጠል ረጃጅም ትሬኒንጎችን መስጠት፣ በደንብ ፎሎአፕ ማድረግ እንደ ካምፓኒ የተያዙ እቅዶች ናቸው። ስታንዳርድ ማዘጋጀት እና ሎንግ ተርም ፓርትነርሽፕ ከካምፓኒዎች ጋር መፍጠር ማለት ነው። ያው እኛ የምንለው እንግዲህ እንደ አሸዋ ብዛችሁ ነው። ስለዚህ እኛ በተቻለን አቅም በሙሉ አሁንም እያደረግን ነው። ጥሩ ለእኛ የሰጣችሁትን ሌላ ካምፓኒ ታደርጉ ጥሩ ሪኮመንዴሽን እናደርጋለን። ስለዚህ በቴክኖሎጂ አሁን አገሪቷ ቴክኖሎጂን እያደገበት የመጣበት ዘመን ስለሆነ ስለዚህ ላይ ላይ እንደምደርሱ ተስፋ እናደርጋለን። በዚሁ ይቀጥሉበት። እናመሰግናል። አሸዋ ትንሽ ለየት የሚያደርገው ድርጅቱ ውስጡ አንድ ላይ የህብረት ስራና ይሄ ፖዚቲቭ የሆነ የስራ ኢንቫይሮንመንት ያለበት ካምፓኒ ነው እና ኦሬዲ ብዙ ስራዎች እየሰራ ያለ ድርጅት ነው እና ወደፊትም ደግሞ ትላልቅ ስራዎች በሀገራችን ላይ ሰርቶ ትላልቅ ሲስተሞች ዴቨሎፕ አድርጎ ተጠቃሚውምና አገሪቷንም ይጠቅማል ብለን እርግጠኛ ሆነን የምናወራበት ድርጅት ነው እና ለአሸዋ ቴክኖሎጂ ሁሉ መልካሙን ሁሉ እንመኛለን። አሸዋ እንደ አሸዋ እና እንደ አንድ ቴክኖሎጂ ካምፓኒ ውጥን ይዞ እየሰራ ያለው በአጭር ጊዜ ውስጥ ኢትዮጵያ ውስጥ ላሉ ካምፓኒዎች በጠቅላላ ይሄንን ሶሉሽን የአይ ቲ ሶሉሽን ዴሊቨር ማድረግ ነው። በቅርቡ ምናልባት የተለያዩ ፕሮዳክቶችን እናያለን። እንዳልኩ ቅድም ሳስ የሚባል ነገር አለ፣ ስታንዳርድ የሚባል ነገር አለ። ሶ ቢዝነሶች በትንሽ ጊዜ ውስጥ ምናልባትም ካልኩ ጊዜ ከሦስት ወር ከሁለት ወር ባነሰ ጊዜ አሁን ይሄ የምለኛ እንደ አንድ ቴስቲሞኒ ነው። ስታንዳርድ ካለ በዚህ ልክ መስራት እንደሚቻል ማሳያ። በጣም ብዙ ቻሌንጅ አለ። በጣም ጥሩ ያልሆኑ ትራማዎች አሉ። በክላይንት በኩል ከያሬፊ ጋር በተገናኘ ፕሮጀክት ይጀመራል፣ ይቋረጣል። ኖርማል ሴናሪዮ ሆኗል አሁን ላይ ያንን ሶልቭ የሚያደርግና የክላይንትን ሳቲስፋክሽን የሚያመጣ ለእነሱም ተጠቅመበት እፎይታ የሚያገኙበትን ትልቅ የአርፒ ሶሉሽን በደንብ አግሬሲቭሊ ይዞ እንደሚመጣ በዚህ አጋጣሚ ሼር ማድረግ እፈልጋለሁ።